ጠና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የጥቅምት 27 2018 የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጃልመሮ በቀይ መስቀል ሄሊኮፍተር ከመንግስት ጋር ለመደራደር ከወለጋ ጫካዎች ወጥቶ ኬንያ መግባቱ ተሰማ። የመንግስት ኃይሎች ህወሃትና ፋኖን እንዲሁም ኤርትራን ለመክታት የኦሮሞ አንድነትን እናጥብቅ እያሉ ነው። ወዲህ ደግሞ የህወሃት ጦር በአፋር ግስጋሴውን ሲቀጥል በመግለጫው መሬት ላይ ያለው ሀቅን ክደዋል። የተከዜ ዘብም ኮሎኔል ደመቀ ዘውዱ ህወሃት ከገጠመን ይግጠመን ለመመከት ዝግጁ ነን ብለዋል። ኮረኔሉ እየሄዱበት ካለው መንገድ እንዲጠነቀቁና ወደ ፋኖ ጥምረት እንዲያደርጉም ጥሪ ቀርቦላቸዋል። በዝርዝር እንመለከተዋለን። ወዲህ ደግሞ የአማራ ክልል ውጊያ ሲቀጥል፣ ብልጽግና በአራቱም አቅጣጫ ተመቷል። በጎንደር በመተማ የሚደረገው ውጊያ ለሶስተኛ ቀን ሲቀጥል የብልጽግና ኃይል ከፋኖ ከባድ ምት ደርሶበታል። ወዲህ ደግሞ በወሎም ውጊያ ሲደረግ በከባድ መሳሪያ የታጀበው የአገዛዙ ጦር ሽንፈት ገጥሞታል። የፋኖ ኃይሎች ከደሴ አፋፍ ላይም አዲስ ኃይል አስመርቀዋል። ዝርዝር ይዘንበታል። በጎጃምም ሬሳ በሲኖ ትራክ ተጭኖ የወጣበት ሙትና ቁስለኛ የበዛበት ውጊያ ተደርጓል። ይቃኛል። ሰላም ጤና ይስጥልኛ አድማሽ ተመልካቾች እንደምንቆ ቆያችሁ ከላይ በአረስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚሁ የተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታብረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም ቀዳሚ ወዳደረኩት ዘገባ አልፋለሁ። ጃልመሮ በቀይ መስቀል ሄሊኮፕተር ወደ ኬንያ ምራ። ዳግም ከብልጽግና ጋር ድርድር ሊያደርግ ነውም ተብሏል። የኦሮሞ ነጻነት ሰራዊት መሪ ጃልመሮ በቀይ መስቀል ሄሊኮፕተር ከወለጋ ጫካ ወደ ኬንያ ተወስደዋል የተባለው ዳግም ከብልጽግና ጋር ለመደራደር ነውም ሲሉ የመረጃ ምንጮች ገልጸዋል። ከዚህ በፊት ሁለቱ ኃይሎች በታንዛኒያ ለድርድር የተቀመጡ ሲሆን ከዚህ ቀደም ያለ ስምምነት ነበር እያጠናቀቁት። ከዚህ በኋላ ብልጽግና የጃልመሮን ኃይል በመከፋፈል አዳክሞታልም ተብሏል። የጃልመሮን ቀኝ እጅ ከጫካው አውጥቶ ስልጣን ሰጥቶም የኦነግን ኃይል መከፋፈሉ ይታወቃል። አሁን ደግሞ በኤርትራ በፋኖና ና በህወሀት ከፍተኛ ስጋት ውስጥ የወደቀው ብልጽግና ጃልመሮን ከጎኑ ለማሰለፍ የድርድር ጥያቄ በማቅረብ ኬንያ ውስዶት ለድርድር ተቀምጧል። የኦሮሞ ነፃነት ሰራዊ መሪው ጃልመሮ ለድርድር የሄዱትም በቀይ መስቀል ሄሊኮፍተር መሆኑንም ማረጋግጠናል። ጃልመሮ ና ታማኝ አባሎቻቸው በዓለም አቀፍ ቀይ መስቀል ኮሚቴ አደራዳሪነት ና የደህንነት ዋስትና ሰጪነት በልዩ ሄሊኮፍተር ከሚስጥራዊ ስፍራ ተነስተው ለድርድር ወደ ተዘጋጀላቸው ስፍራ ኬንያ ማቅናታቸውን ዘሆርን ፍሪኬንሲ ምንጮቼ ነገሩኝ ብሎ በትላንትና ሁለት ዘግበዋል። ከአንድ ወር በፊት የኦሮሞ ሊሂቃን ባካሄዱ ስብሰባ ጄኔራል ኃይሉ ጎንፋ ጃልመር የሚመራውን ሰራዊት ወደ ድርድር እንዲያመጣ ለማግባባት በሽማግሌነት ተሰይሞ እንደነበረ አይዘነጋም። ጄኔራሉም በፌስቡክ ገጻቸው እርስ በራሳችን መገዳደል ይብቃን ሳይለንስ ዘገን በማለት ጽፈው እንደነበረ አይዘነጋም። ልሂቃንና የክልሉ መንግስት ለድርድር አቅርበዋል ከተባሉ ነጥቦች መካከልም የኦሮሞ ነጻነት ሰራዊት የተቆጣጠራቸውን አካባቢዎች እያስተዳደረ እንዲቆይ በምላሹ ከመንግስት ጋር ውጊያ እንዲያቆምና ከመንግስት ጋር ከገጠሙ ኃይሎች ጋር የኦነግ ሸኔ ኃይል እንዲዋጋ የሚል ይገኝበታል የተባለው። በሐምሌ ወር ገደማ በታጠቁና ያልታጠቁ የኦሮሚያ ፖለቲካ ልሂቃን መካከል ሁሉን አቀፍ ድርድር ሊደረግ እንደነበረም ሚዲያችን ዘግቦ እንደነበረም አይዘነጋል። ፕሮፌሰር መራራ ጉዲና የሚመሩት ኦፌኮን ጨምሮ የተለያዩ የኦሮሞ ፖለቲካ ኃይሎች ዝግጁ እንደሆኑም ተገልጾ ነበር። አሁን ደግሞ የኦሮሞ ነጻነት ሰራዊት አመራሮች ለድርድር ተጉዘዋል ተብሏል። ይሁን እንጂ በመንግስት በኩል እንዲሁም በኦነግ ሸኔ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ድርድሩ እውን ከሆነ መንግስት የኦሮሞ ነጻነት ሰራዊት በሚንቀሳቀስባቸው አካባቢዎች ያሰማረውን የመከላከያ ሰራዊት ወደ ሌላ ስፍራ ለማንቀሳቀስ በማሰብ ሊሆንም ይችላል ሲሉ የመረጃ ምንጮች ምናልባትም ህወሀት ተኩስ ከፍቷል ወደ ተባለበት ወደ አፋር ክልል ኦነግ ሸኔን እየተዋጉ ያሉ የመከላከያ ሰራዊት ሊንቀሳቀሱ ይችላሉም ተብሏል። ይህ በእንዲህ እንዳለ በጠዋት በሰፊ የዘገብ ነው። የአፋር ክልል መጋሌ ወረዳ ውጊያው አሁን ወደ ለየለት ሊያመራ መሆኑን እየተመላከተ ነው። የአፋር ኃይሎች እንቅስቃሴ ጀምረዋል ተብሏል። የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡ የህወሀት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው ሲያቀርባቸው ተሰምቷል። ሚሊሻዎቹ ወደ ግንባር ሲንቀሳቀስ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይም ተሰራጭቷል። ይህ በእንዲህ እንዳለ ደግሞ የህወሀት ቡድን በየትኛውም የአፋር ክልል ኃይል ላይ አሊያም በፌዴራል ኃይል ላይ ጥቃት አልከፈትኩም፣ ጥቃት የከፈትኩት በነጌታቸው ረዳ ቲፒኤፍ ተብሎ በሚጠራው ኃይል ላይ ነው ሲል ምላሽ ሰጥቷል። ይህ በእንዲህ እንዳለም ደግሞ ዛሬ የወልቃይት ዘብ ኮረኔል ደመቀ ዘውዱም ዛቻ ሰንዝረዋል። የተከዜ ዘብ በሁሉም ነገር ዝግጁ ነው ሲሉም ተደምጠዋል። የተከዜ ዘብ የህዝብ ዘብ ነው ከህወሀት የአፋር ክልል ትንኮሳ ጋር ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህም ተዘጋጅተናል። ማናቸውም ለሚመጡት ጥቃቶች ዝግጁ ነን። የትኛውም ኃይል ሳያስፈልገን በራሳችን የትኛውንም ኃይል የመመከት አቅማለን ሲሉ በወልቃይት ጠገዴ ሰቲቱ መራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተናግረዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መ መግባታቸውንና ስድስት መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አጣጥሏል። የመጋሌ ወረዳ አስተዳዳሪ ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡን እያሸሹ ቦታ እያያዙ ሄደዋል። ከዚያም ሁሉንም ቦታ ከተቆጣጠሩ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመሩት ምሽት ትላንት 12 ሰዓት አካባቢ ነው ሲሉም በክልሉ መንግስት የቀረበውን ውንጀላም አጠናክረዋል። የአፋር ክልል መንግስት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ በሞርተርና ብዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው የትግራይ ኃይሎችን ወንጅሏል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩ ዋና አስተዳዳሪ አቶ አብዱ ወደ ክልሉ እንቅስቃሴ ያደረገ በጣም ብዙ ኃይል መሆኑንም አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት በግጭት አዋጅ በግልጽ አፍርሷል ሲሉም ወቅሰዋል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎቹን ብዛት በቁጥር መጥቀስ እንደማይችሉም አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚህ ግንባር ሁሉም ኃይል ገብቷል ሲሉም ተናግረዋል። በአፋር ክልል መንግስት የቀረበውን ክስ በተመለከተ የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴል ጄኔራል ተክላይ ኪዳን አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅትም የለንም የሚሉት ብርጋዴር ጄኔራል ተክላይ በምላሹ የአፋር ኃይልና የሃራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉም ከሰዋል። በአፋር ራሳቸውን ሃራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር የሰው ጉዳትም ደርሶብናል እናውቃለን። የደረሰው ጉዳት ግን በሚዲያ መግለጽ አንፈልግም ሲሉም ለቢቢሲ ተናግረዋል። ከዚህ የትግራይና የፌዴራል እንዲሁም የአፋር ክልል ኃይሎች ሰጣ ገባ በተጨማሪም ኮሎኔል ደመቀ ዘውዴ የሰጠውን አስተያየት ተከትሎ ፋሲሌን ያለም የሚከተለውን መልእክት አስተላልፏል። እንደሚከተለው አነበዋለሁ። የወልጥ ቃይት ጠገዴን የሰላም ዘብ ሰራዊት ከህወሓት ጋር ለማዋጋት በብልጽግና በኩል ከፍተኛ ጉጉት እንዳለም እያየን ነው። በአፋር በኩል እየተሰማ ያለው ጦርነት በሁለቱ የትግራይ ኃይሎች መካከል የሚካሄድ ነው። ጦርነቱ የሚደረገው ከአፋርና ከፌዴራል መንግሥት ኃይሎች ጋር እንኳንስ አይደለም። ከአንደኛው የትግራይ ኃይል ጀርባ እነዚህ ኃይሎች ቢኖሩም ለጊዜው ውጊያው በሁለቱ የትግራይ ኃይሎች መካከል የተወሰነ ነው። ሁለቱም የትግራይ ኃይሎች በወልቃይ ዙሪያ አቋማቸው አንድ ነው። ስለዚህ ጊዜ የወልቃይት ዘብ አንዱን ደግፎ ሌላውን የሚዋጋበት ምክንያት የለም። ብልጽግናዎች የወልቃይት ዘብ እያሉ የሚያጮሁት ደጋፊውን ሳይሆን ህወሀትና የወልቃይት ዘብ ውጊያ ከጀመሩ አማራ ከጎናችን ይሰለፋል ብለው ስለሚያስቡ ነው። አማራ በወልቃይት ጉዳይ ባይደራደርም እየገደለው ካለው ከብልጽግናው ጋር አብሬ ይቆማል ብሎ ማሰብ ሞኝነት ነው። ህወሀት ጦርነት ውስጥ ከገባ በመከላከያ ውስጥ የሚፈጠረው የኃይል መዛባትና ያንን ተከትሎ ያንን ተከትሎ በብልጽግናዎች ላይ የሚመጣው አደጋ ግልጽ ስለሆነም ተጨንቀዋል። ስለዚህ የወልቃየት ካርድን ለመጠቀም እያኮበከቡም ስለሆነ የወልቃየት ዘብም ሆነ የአማራ ህዝብ ጉዳዩን በጥንቃቄ ማየት አለበት። የወልቃየት ዘብ አሰላለፉን ከፋኖ ጋር ከማድረግ ውጭ ሌላ አማራጭም የለውም። ከፋኖ በላይ ብልጽግና እናምናለው ካለ ግን የቁማር ጨዋታ አልገባውም ማለት ነው። በነገራችን ላይ የወልቃይት ዘብ በብልጽግና የሚደግፈው የህወሓት ኃይል በወልቃይት እንዲንቀሳቀስ እንዲፈቅድ በብልጽግናዎች ቢጠየቅ አሻፈረኝ ማለት አለበት። የአፋር ክልል የተጠቃው በራሱ ሳይሆን የነጌታቸው ጦር በማስጠጋቱ ነው። እነ ኮሎኔል ደመቀ ከዚህ መማርና ከህወሓት ጋር የቀጥታ ጦርነት ውስጥ ላለመግባት መጠንቀቅም አለባቸው። እነዚህ ኃይሎች ወልቃይት ላይ እንዲንቀሳቀሱ ከተፈቀደላቸው ነገ በራሳቸው መሬት ላይነን ማለታቸውም አይቀርም። የፋኖ ኃይሎች በፍጥነት እየተለዋወጠ የመጣውን የኃይል አሰላለፍ በማየት ጠንካራ አንድነት ፈጥረው ለማንኛውም ነገር ዝግጁ መሆንም አለባቸው። ይዋ ሊደር እንጂ የወልቃይት ዘብ ከነሱ ጋር ይሰለፋል። ስለዚህ ከዚህ ኃይል ጋር ላለመጋጨት መሞከርም ያስፈልጋል። ምክክሩንም ውስጥ ለውስጥ መጀመር ይገባል። አማራ ከዚህ በኋላ ከራሱ ኃይል ውጪ ሌላ ነጻ አውጪ ኃይል መጠበቅ የለበት ያለበትም ሲል ፋሲሊን ያለም በጉዳዩ ላይ ሀሳብ አስተያየቱን ሰጥቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። በመተማ ወረዳ ሶስተኛ ቀኑን ያስቆጠረው አውደ ውጊያ በድል እንደቀጠለ ይገኛል ሲሉም የፋኖ ኃይሎች አስታወቁ። የአገዛዙ ኃይል ከምዕራብ አርማጮ ተነስቶ ወደ መተማ ወረዳ ለጭማሪ ከቀጠናው ለመግባት ሙከራ ቢያደርግም በመይሳው ካሳ ሁለተኛ ኩር አጣና ዋሴ ክፍለ ጦር በባዬ ብርጌድና ደጃዝማች አራተኛ ኩር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ ባደረጉት ጣምራዊ ልዩ ኦፕሬሽን ከጥቅምት 25 2018 ከቀኑ 9 ሰዓት ላይ የጀመረው አውዶ ውጊያ እስከ ትላንትና ሙሉ ቀን እስከ ምሽቱ 12 ሰዓት መውጫ መግቢያ አቶ ከፍተኛ ሙትና ቁስለኛ ከማስተናገዱ ባሻገር የደረሰበት ከፍተኛ ብትርን መቋቋም ሲያቅተው በማታ እግሬ አውጪኝን ሙትና ቁስለኛውን እያዝረከረከ ድምፁን አጥፍቶ ከታፈነበት ቦታ ወጥቶም ወደ መጣበት ተመልሷል። ይህ በእንዲህ እንዳለም ከሽንፈት ያላዳነው ይድረሱልኝ ታፍኛለው ጩኸት ለማገዝ ከመተማ የተነሳው የአግዛዙ ጥምር ኃይል አሁንም ለአንተስ ማን ይዞርልሃል አይነት ሌላ ያልተጠበቀ ከባድ መብረቅ ጥቃት በነበልባሎቹ መይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ተካ ብርጌድ በአርበኛ ደስ የተገኝ ስምሪ ሰጪነት ከተማዋ ወጣ ብሎ ጓንግ ከምትባል ቦታ ላይ ይህንን የአግዛዙን ቡድን በዛ የዛሬ ሁለት ጥቅምት 27 2018 ከጠዋቱ ጀምሮ አይቀጡ ቅጣት እየቀጡ ትገኛሉ። በጥቅሉ ባለጊዜ ኔምባዮቹ የዘር ፖለቲካ አራማጆቹም የስርዓቱ አራጊ ፈጣሪዎች በየጊዜው በአማራ ላይ የሚዶልቱትን ተለዋዋጭ የጥፋት ሴራና ና ሁለንተናዊ ጄኖሳይድ በጭፍን ጥላቻ ህዝባችንን ለመሰልቀጥ ያዘጋጁትን በመከላከያ ስም የሚነግደው የስርዓቱ አስፈጻሚ ከየትም መጣ ኬትም ወደ ቀጠናው መግባትም ሆነ ከገባም መውጣት እንደ ማይችል በፋኖ ብርቱ ክንድ ከፍተኛ ሽንፈት እየደረሰበት ሙስና ቁስለኛ እየሆነ ምድሩም የእግር እሳት እየሆነበት ይገኛል ሲሉም የፋኖ ኃይሎች በመግለጫቸው አሳውቀዋል። የአጣናዋሴ ክፍለ ጦር ህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳሳወቀን በአሁኑ ሰዓት የአገዛዙ ኃይል በየአቅጣጫው የጭንቀት ከባድ መሳሪያ እየተኮሰ ለንጹሐን ህይወት ንብረት ስጋት ሆኖም ይገኛል። አካባቢው ላይም የድሮን ቅኝት እየተደረገ ስለሆነ ማህበረሰቡም ሆነ የፋኖ ኃይል ከወዲሁ ጥንቃቄ እንዲያደርጉም መልእክት አስተላልፈዋል። በአውደ ውጊያው የተገኙትም ድሎች ወደ መተማ ከተማ አንድ አይሱዚ አስክሬን ሁለት አምፑላንስ ቁስለኛ አንስቶ የወሰደ ሲሆን አውደ ውጊያው ይህን መረጃ እስካጠናከርንበት ሰዓት ድረስ እንደቀጠለም ይገኛል። ከጎንደር ስንወጣ ወደ ሸዋ እናልፋለን። በትላንትና ውለት በመንዝ ቀጠና የተጀመረው አውዶ ውጊያ ተጠናክሮ የቀጠለ ሲሆን ዛሬም ሁለቱ ክፍለ ጦሮች በጋራ እየተዋደቁ ይገኛሉ። የስርዓቱ ዙፋን አስጠባቂዎች በትላንትና ውለት ገና ከዋዜማው ጀምረው በፈጸሙት ሃይማኖታዊ ጥሰት በመንዝማም ወረዳ የሚገኘው የአርባራ መድኃኔዓለም ዓመታዊ ክብረ በዓልን ለማክበር ከመላው ሀገሪቱ በመጡ በርካታ የሃይማኖቱ ተከታዮች ላይ በፈጸመው ወንጀል በከባድ መሳሪያ በመታገዝ በርቀት ወደ ገዳሙ ሲወረውር ማምሸቱ ተከትሎ ከፍተኛ ውጊያ መቀስቀሱን ኮሩ በዘገባው መግለጹም ይታወሳል። የአማራ ፋኖ ሸዋ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮርሰር የሚገኙ ሁለቱ ክፍለ ጦሮች ከአገዛዙ 14ተኛ አየር ወለድ ክፍለ ጦርና ራሱን ጥምር ጦር ብሎ ከሚጠራው የዘራፊ ስብስብ ጋር ዛሬ ከንጋት አንድ ሰዓት ጀምረው ላህስ ጨራሽ ውጊያም እያደረጉ ይገኛሉ። አጼ አምደ ጽዮን ኮር የሰባት ለሰባት ክፍለ ጦርና ሁሰናይ አንደኛ ሻለቃና የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ አመታዊ ክብረ በዓሉ በሰላም እየተከበረ ባለበት ወቅት የብልጽግና ኃይል በፈጸመው የከባድ መሳሪያ ትንኮሳ ልዩ ቦታው መለያና ጭርጭራ በተባለ ቦታ አካባቢም በአገዛዙ ሰራዊት ላይ በጋራ ታላቅ ትጋድሎ እየፈጸመው ይገኛሉ። ውጊያው አሁንም እንደቀጠለ ሲሆን የቁጥራዊ መረጃዎችን ለማግኘት ተቸግረናል። ወደ ጎጃም አልፋለሁ። ወንበርማ ብርጌድ ድል በድል ሆነ። አፋባሃ ምዕራብ አማራ ቅጠና ቴዎድሮስ እዝ አምስተኛ ክፍለ ጦር ወንበርማ ብርጌድ ሸንዲ ከተማ የመሸገው የአገዛዙ አገልጋዮች ከፈራረሰው ስርዓት ከአለቆቻቸው ተልእኮ ተቀብለው ወደ ወገዳድ ሲንቀሳቀሱ የፋኖ ኃይሎች ወንበርማ ብርጌድ ቆጥላ ላይ ረጅም ሰዓት በማድፈጥ ከ2 ሰዓት እስከ 8 ሰዓት ከብልጽግና ጋር ኃይለኛ ተጋድሎም አድርገዋል። በአውደ ውጊያውም ከ15 በላይ የአገዛዙ ኃይል ወደ ላይኛው እንደተሸኘ እንዲሁም አራት ል ልቁስልኛ ከወገዳድ ጭኖ ወደ ማርቁና እንደወሰዳቸውና ወደ ሲኖ መኪና ገልብጦ ሽንፈቱን ለመደበቅ ቡሬ ሆስፒታል እንደወሰዳቸውም የውስጥ ምንጮቻችን ገልጸዋል። በደረሰባቸው ከባድ ምት ተደናግጠው ወገዳድ ምሽግ ቢያደርጉም አይበገሬዎቹ የወንበርማ ብርጌድ ሸንዲ ከተማ ሰርገው በመግባት ኃይለኛ ተጋድሎም ፈጽመዋል። በአውደ ውጊያውን በቁጥሩ ያልታወቀ የአገዛዙ አገልጋይ ወደ ላይኛው ሲሸኝ ቁስልኛው እንደተለመደው ወደ ጤና ጣቢያ መግባቱም ተረጋግጧል። ወደ ወሎ ስናልፍ የደጋው መብረቁ ኮር አይንሻ ክፍለ ጦር ክንዷ አሻግሬ ሻለቃም በዛሬው ዕለት ከብልጽግና ጋር በተደረገው ውጊያ ትልቅ ድልን ተቀዳጀ። በአውደ ውጊያው ከተገኙት አሁናዊ ድሎች መካከል ከ10 በላይ የብልጽግና ሰራዊት ሲደመሰሱ ከ15 በላይ ደግሞ ቁስለኛ መሆናቸውም ታውቋል። በመቄት ወረዳ ገረገራ እየተባለ በሚጠራ ቦታ ላይ በዛሬው ዕለት በነበረው ጦርነት የፋሽስቱ ስርዓት ጥምር ኃይሉን ጨምሮ አራት ድሽቃና ሞርተር አዋቅሮ በአንድ አውደ ውጊያ ውጊያውን ያካሄደ ቢሆንም በአንድ ሻለቃ ፋኖች በክፉኛ ተመቶ እግሬ አውጪኝ ብሎ የተደመሰሱ ወታደሮቹን ሳያነሳን ፈርጥጧል። ለተከታታይ ሳምንታት በደጋው መብረቁ ኮር የሚደርስበትን በትር አንድያ ህይወቱን መታደግ የተሳነው የአገዛዙ ሰራዊት ከፋኖች የሚደርስበትን ጥቃት በየአውደ ውጊያው እየተበታተነ ከሚፈረጥጠው ሰራዊት ባሻገር በርካታው ደግሞ የአሞራ ሲሳይ ሆኖ መቅረቱንም የአይን እማኞች ገልጸዋል። ይህ በእንዲህ እንዳለ ከደሴ አፍንጫ ስር ልዩ ኮማንዶዎች ተመረቁ። በአፋባሃ ምስራቅ አማራ ቀጠና ሚንሊክ እዝ ስር ተወርዋሪ በለጎ ሻለቃ በደሴ ዙሪያ ወረዳ ለወራት ያሰለጠናቸውን እጩ ኮማንዶዎች ማስመረቁን የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አስታውቋል። ከዚህ ጋር ተያይዞም አፋባሃ ሚንሊክ እዝ በሁሉም ኮሮች በእዙ ልዩ ዘመቻ በበርካታ ቀጠናዎች እያሰለጠነ ነባሩን ፋኖ በሰው ኃይል እያጠናከረ የህልውና ትግሉን በሚፈለገው ልክ ራሱን እያደራጀም ይገኛል።

የአፋ ባህ ቴዎድሮስ እዝ የ199 ኮር 99 ክፍለ ጦር የፋኖ አባላት በደንበጫ የጎምድ ተብሎ በሚጠራ ቦታ ማቻከል ግራ ቅዳምና አማኑኤል ከተማ ላይ በጡት ቆራጩ የብልጽግና አሽከር ላይ ከፍተኛ እርምጃ መውሰዳቸው ታወቀ። የአንድ ፋሽስታዊ ስርዓት ሎሌ በመሆን የገዛ ወገኑን በአሰቃቂ ሁኔታ በመጨፍጨፍ በመዝረፍ አያሌ እኩ አስነዋሪ ተግባራትን በመፈጸም የተጠመደ ወራሪው የብልጽግና ሰራዊት በየደረሰበት ሁሉ እንደ ብዱሻ ያገኘው ሁሉ የሚያባረውና የሚነርተው ሆኗል። በትላንትናው ዕለትም የደንበጫ ዋድ አዲስ አለምን ለመውረር ሙከራ ያደረገው የአብይ አህመድ ዙፋን አስጠባቂ በኢንጂነሩ ልጆች አይቀጡ ቅጣት ተቀጦም ተመልሷል። የኢንጂነሩን ልጆች በትር መቋ አቋም ያቃተው የአገዛዙ አራሙ ቻም የጋሪ ሰራተኞችን ስልክ ሲዘርፍ መዋሉም ተነግሯል። በተያያዘ ዜና የማቻከሏ አግራ ቅዳምን ለመውረር የመጣው የብልጽግና ኃይል በፋኖ ኃይሎች የበላይ ዘለቀ ፋኖች ተቀብለውት ግራ ቅዳም ከተማ ላይ ፈርጣማ ክንዳቸውን ሲያሳርፉበት ውለዋል። በተመሳሳይ ሰዓትም የፋኖ ኃይሎች የበላይ ዘለቀ ሻለቃ ፋኖች ቴዎድሮስ እዝ ኮማንዶዎች አማኑኤል ከተማ በመግባት በብልጽግና ላይ ከፍተኛ ጥቃት ፈጽመዋል። በዚህ ግንባርም የብልጽግና ኃይል በፔምፔንና በዙ 23 የታገዘ ውጊያ ቢያደርግም በርካታ ቁጥር ያለው የብልጽግና ኃይል ሰራዊት ተደምስሷል። በተጨማሪም አንድ የብልጽግና ፓትሮል ከነሙሉ ሰራዊቱ መውደሙም ተረጋግጧል። በአሁኑ ሰዓትም የብልጽግና ኃይል አስክሬኑን በብዛት እየለቀመ እንደሚገኝ ነው መረጃው የደረሰን። ይህ በእንዲህ እንዳለ ወደ ወሎ ስናልፍ በጋሸና ዙሪያ የብልጽግና ኃይል ወደ ቀይ ዞን ስቦ በማስገባት ሙስና ቁስለኛ በማድረግ ከፍተኛ ድል መቀዳጀታቸውን የፋኖ ኃይሎች አስታወቁም። የብልጽግና ቡድን ኃይልን ትልቅ ወታደራዊ ጠቀሜታ እንዳላት ከሚናገርላት ከጋሸና ከተማ በውስን ኪሎ ሜትር ርቀት ወደሚገኙ ቀይ ዞኖች ስቦ በማስገባትና ጥቃት በመሰንዘር ከባድ ጉዳት ማድረሱን ኮሮ በእዝ ህዝብ ግንኙነት መምሪያ በኩል ለሚዲያችን በላከው መረጃም አስታውቋል። በቅርቡ ተመስርቶ በአፋባሃ ምኒልክ እዝ ሰሩ የተካተተው የደጋው መብረቁ ኮር በትላንትናው እለት በጋሸና ዙሪያ በወሰዱ እርምጃ በርካታ ቁጥር ያላቸው የብልጽግናው ቡድን ወታደሮች ሙትና ቁስለኛ ሲደረጉ በርካቶች ከነሙሉ ትጥቃቸው መማረካቸውም ታውቋል። ከውጊያው በኋላ ኮሩ ባደረገው አሰሳ በርካታ የሚሊሻና የፖሊስ አባላት በየአርሶ አደሩ ማሳና መኖሪያ ቤት ተደብቀው እጅ ከፍንጅ እንደያዛቸው ነው ኮሮ በእዙ ህዝብ ግንኙነት መምሪያው በኩል ባወጣው መግለጫም የገለጸው አውደ ውጊያው በይዘቱ ከወትሮ የተለየና በብልጽግና ላይ ጠንካራ እርምጃ እየተወሰደበት ነው ያለው ኮሩ ከዚህ ቀደም ነጻ ያወጡ ቀጠናዎችን ከማጽናት ባለፈ ተጨማሪ አካባቢዎችን መቆጣጠር ችለናል ማለቱም ሚዲያችን ተመልክቷል። አሁን በቀጥታ ኦሮሚያ ክልል ድረስ ዘልቀው ጥቃት ስለፈጸሙ የፋኖ ኃይሎች መረጃ እናጋራችኋለን። የመከታው ማሞ የፋኖ ጦር ከሽመልስ አብዲሳ ጦር ጋር በኦሮሚያ ጨፌ ወረዳ መፋጠጣቸው ተነገረ። ከአዲስ አበባ በቅርብ ርቀት በምትገኘው ጨፌ በምትባል የኦሮሚያ ግዛት በዛሬው ዕለት ከጠዋቱ 2 ሰዓት ጀምሮ በነበረው ውጊያም የአገዛዙ ኃይል በፋኖ ጦር ድባቅ ተመቷል። በዚህ ጨፌ በተባለች ግዛት አገዛዙ እንደ መሳሪያ ዲፖ ማከማቻነት ሲጠቀምበት የነበረ ሶፊ ቀበሌ ላይ የነበረ ማዘዣ ጣቢያ በፋኖ ሲመታ በውስጡ የነበሩ በርካታ መሳሪያዎች ከጥቅም ውጭ መሆናቸውን፣ የመሳሪያ ማከማቻው ዲፖ መቃጠሉም ሲነገር እዛው ማከማቻ ግቢ ውስጥ የነበረ አንድ ዙ 23 ተጭኖበት የነበረው ኦራልም በምስሉ ላይ እንደምትመለከቱት መቃጠሉም ተነግሯል። በጊቢው ውስጥ በዋርድያ ላይ የነበሩ የአገዛዝ ወታደሮችና ሚሊሻዎችም ተገድለዋል ነው የተባለው። ከዚህ ጥቃት በኋላ እነሽመልስ አብዲሳም አስቸኳይ ስብሰባ ለነገ የጠሩ ሲሆን ከሰሞኑ የፋኑ ኃይሎች በኦሮሚያ እየፈጸሙት ስላለው ጥቃት አጀንዳ መያዛቸውም ተነግሯል። የሸኔ ኃይሎችም ከአዲስ አበባ ከ30 እስከ 20 ኪሎ ሜትር ባነሰ መታየታቸው አንዱ አጀንዳ እንደሚሆንም ታውቋል።